ቀሪ ዘመሬ ያማረ የተዋበ የሰመረ ዓለም ላይ አሉ የሚባሉ መልካም ነገሮች ወደ አንተ የሚመጡልህ ይሁን፣ ክፉ ነገሮችን ያርቅልህ፣ እግዚአብሔር ረጅም እድሜና ጤና ይስጥህ። ወንድሜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ብዙ ጊዜ ለእኛ ምክር ትሰጠናለህ። ከፍ ሲል እንደ ትልቅ እንደ አባትም እንደ ትንሽም ሆነህ ምክር ትመክረናለህ እና ይህንን አስተሳሰብህን ደግሞ ባህልህን፣ እምነትህን ሁሉን ነገር በዚህው እንድትቀጥልበት ላለሁኝ አመሰግናለሁ ወንድሜ አመሰግናለሁ። እናቴ እግዚአብሔር ያክብርልኝ፣ ኑሪልኝ፣ ይልኝ እናቴ፣ በደስታ አሜን አሜን። ኦኬ ዊና ወንድሜ፣ በድጋሜ እንኳን ተወለድክልን። ቀሪ ዘመንክ የተባረከ የሰመረ ይሁንልኝ። አንተ ያሰብክን ሁሉ ፈጣሪ ይሞላልክ። ፈጣሪ ደግሞ ከክፉ ነገር ሁሉ ፈጣሪ ይጠብቅ። የኛ መካሪ የኛ ጀግና ወንድም ከፍ ይበልልን ፈጣሪ ከክፉ ነገር ሁሉ ይጠብቅልን። አንተ የምታውራ ነገሮች ሁሉ የኛ ምክር ነው እና ፈጣሪ ደሞ ከዚህ በላይ ጨምሮ ይስጥልን እና እንወዳለን እና ከብራለን ወንድማችን። ነፋመት ኖርልን ኑሪልኝ እናቴ በደስታ እግዚአብሔር ያክብርሽ። ሌሎቻችሁስ ሆን ልጆቹ አይወሩ። ዊና የምር አንተ ነው ትለያበ ከሁሉም። እኔ እንጃ አነጋገሪክ እንደ ትልቅ ሰው ነክ። የምር አላይቅም ከአቅሜ በላይ ነክ። የምሬን ነው ምልክ። የምር እንደዚህ ሰው ዝም ብሎ ነው ሊል ይችላል፣ ግን ከውስጥክ የሚወጣ ቃል ማለት ነው። እንጃ ዱሮ ሰው የዱሮ ሰው ያለ እነሱ ነው ማስታውሰው። የምሬን ነው ምልክ። እንንጃ ፈጣሪ የልብክ አይቀየር። የምር አሚን። እናቴ ችግር የለውም። እንደ ታላቅ ወንድምሽ ከፈለግሽ እንደ ታላቅ ወንድምሽ አራ የምር አዎ ደስ ይለኛል። የምር ምንም ነገር ሳትፈሪ ምንም ነገር ሳትደብቂ ነገሪን ከፈለግሽ ደስ ይለኛል። የምር እንደታላቅ ወንድምሽ። አየህ ወንድሜ ደስ ይለኛል። የምር ክበሪ፣ እግዚአብሔር ያክብርሽ። አንተም ክበርልኝ። የምር ሰላም አለይኩም። ሰላም ወንድማችን፣ አፔርስቴ እንኳን ተወለድክልን። አመሰግናለሁ የኔ እግዚአብሔር። ነፍ አመት ኖርልን ወንድማችን፣ በጣም ነው የምንወድህ። ነፍ አመት ኖርልን በደስታ። አሜን አባቴ። ስለ አስገባችሁኝ በጣም አመሰግናለሁ። በጣም ማውራት አልችልም፣ እና እንኳን ተወለድክልን ኖርልን፣ አመሰግናለሁ

መግባት የምትፈልጉ ልጆች ገቡ። መግባት የምትፈልጉ ልጆች አንዳንድ ቁጥር ጻፉል መዲ ናይ ገቢሽ ነኝ ናይ ገቢያ መዲ ከአግለሽ እንትን ላይ ማለት ነው።